ለማመን የሚከብድ ነገር ነው። የአሲር ጓደኛ ታሪክ ሊሰራ ተነስቷል። በዛሬው ክፍል እንግዲህ በጣም አስደማሚ ነገሮችን የምናይ ይሆናል። ሰላም ጤና ይስጥልን፣ የሀሴት ሚዲያ ተከታታዮች፣ እንደምናላችሁ ሰላማችሁ፣ በዓለም ዳርቻ የምትኖሩ ብዝት ይበልልኝ። እንግዲህ በኖላዊ ድራማ ላይ ሀሴትና እንዲሁም ሀና ወይዘሮ ሚላት የምርመራ ውጤት ባደረጉበት ሰዓት እንግዲህ የሀገራችን ያለችበት ተጨባጭ እውነታ የሚያሳይ ቪዲዮ ለቀዋል ማለት ነው። እሱም ምንድን ነው ያው በገንዘብ የማይቀየር የማይለወጥ ነገር የለምና የወይዘሮ ባዩ ሴራ እንግዲህ እስከሚጋለድ ድረስ እጅግ በጣም በተለይ የሕክምና ባለሙያ የሆኑት ቁጣቸውን በኮሜንት በተለያዩ ነገሮች ገልጸዋል ማለት ነው። እንግዲህ ውጤቱን እንደተቀበሉ ወይም ውጤቱን እንደተነከሩ ቀጥታ የእርግብ እና የወይዘሮ ሚላት እናትና ልጅነት ነው የሚያሳየው በማለት አድፈንፍኖ በመናገር ሀናን ያልሆነ ስሜት እንዲሰማት እና በጣም አጭበርባሪ ሌባ እንድትደረግም አድርጓታል። ወይዘሮ ሚላትም እንግዲህ ፉከራዋንም ቀጥላለች ማለት ነው። በመቀጠል እንግዲህ የወይዘሮ ባዩ ሴራ የሚወጣው በአሲር ጓደኛው በድሩ የው ልጅ ነው ማለት ነው። ምክንያቱም ዋናውን ጨዋታ የተጫወተው እሱና እሱ ብቻ ስለሆነ፣ ይህንም ያደረገው የሀና አባት ስለታመሙ ለሀና አባት የሕክምና የሚሆን ለማገዝ ያሰበው ነገር ነው። ስለዚህ እና ሀናም አሴርም ሳይቀየሙበት ይህን ነገር እውነታውን ተናግሮ ወይዘሮ ባዮሽን ሊያስይዛት እንደሆነ ተናግረዋል ማለት ነው። ለማንኛውም እውነት አይናችን ፍጥጥ ብሎ እያየ ስትደበቅ በጣም አሞናል። ሁሉም ተከታታይ ስሜቱን ገልጿል ማለት ነው። እውነት ይውጣልን። ሀና የወይዘሮ ሚላት ልጅን መሆኗ እና የምናሴና የሰላም እህት መሆኗ በዚህ በቀጣይ ቪዲዮ ይረጋግጥልን የምትሉ ከላይት ከተ ኮሜንት አስቀምጡ። እንዲሁም አስተያየታችሁን ማስቀምጡ በተለይ የህክምና ሙያዎችን ያስቆጣው ጉዳይ ምንድን ነው? የህክምና ባለሙያ አያጭበረብርም፣ ለገንዘብ አይሸወድም፣ ለገንዘብ ወገኑን አይሸጥም የሚሉ በጣም ብዙ አስተያየቶች ቁጣን የቀሰቀሰበት ሁኔታ ነው። አያታቸው ደግሞ ይህ ነገር እንዲያልተወጣላት እና እኔ አላምንም እውነት አንቺ ተውጦልሻል። የእናት አንጀት እንግዲህ ያውቃል ይባላል። እኔ አላምንም ብላ በንዴት ወደ ቤቷ ተመልሳለች ማለት ነው። ሀሴት እንግዲህ የተለያዩ ስራዎችን በመስራት ሀናን ለመምሰል በጣም ብዙ ማታለያ ነገሮችን እያደረገች ነው። ግን እውነት አለ። መካከል ላይ እውነት ስላለ እኛ የምንከተለው እውነትን ነው። ሁሌም እውነት ያሸንፋል። በነገራችን ላይ ለጊዜው እንደዚህ አይነት ቅጥፈት በጣም ደስታ ሊኖረው ይችላል፣ ግን ጊዜያዊ አይደለም፣ ዘለቄታ የለውም። ጊዜያዊ ደስታ ነው የሚሆነው እና ሀና ደግሞ በትግስት ይህን ነገር ነገሩ ዝም ከማለት ማብራራት እንደሚጠበቅባት ነው። በሌላ በኩል ደግሞ የሀና አባት እስካሁን ምንም አልተናገሩም። ምን እንዳያደረጓቸው የሚታወቅ ነገር የለም። ምክንያቱም አባቷ እውነቱን እንዳይናገር የተደረገ ሴራ ይመስለኛል፣ በሌላ በኩል ማለት ነው እንግዲህ ወይዘሮ ሚላት የአና አባት የሕክምናው እንዲቀጥል ያደርጋሉ ወይስ ከህክምና ከዚህ በኋላ አያገባኝም ብለው እዛ ህክምና ያስወጣሉ? ወይዘሮ ሚላት በጣም ትልቅ ስህተት እየሰሩ ነው። ጸጸት ማይ በጣም ጸጸት የሚሆንባቸውን ነገር እና ካና ወደ እርሽም ጠላሽም ያንቺ መሆኗ በቅርቡ ይረጋገጣል። ለዲራማ ማራዘም ተብሎ የኦደንስና እንዲሁም ባለሙያዎችን ቅስም የሰበረ ጉዳይ ነው ያደረጉት። እንግዲህ በዛሬ ቪዲዮ ይቅርታ እንደሚጠይቁና በተፈጠረው ነገር ትልቅ ይቅርታ እንደሚጠይቁ እንዲሁም ደግሞ ያደረጉበትን ምክንያት ያለውን ኢትዮጵያ ውስጥ በተለይ ነባራዊ እውነታ ለማሳየት ፈልገው እንደሆነ ለማስረዳት እንደሚሞክሩ ምንም ጥርጥር የለውም ማለት ነው። ወይዘሮ ባዮሽ በጣም በጣም በጣም በጣም ስራዋን ሰርታለች። እንደ አንድ ተዋናይ በቃ ስራዋን ሰርታለች። የምር እኔ ጭራሽ ውጤቱ በህልሜም በእውኔ የሚቀየራ ብዬ አላሰብኩም ነበረ። ሀና ትደሰታለች፣ እውነቱ ይወጣላታል፣ አባቷ ትክክለኛውን ሕክምና አግኝቶ ይወጣል የሚለውን እያለምኩ ነበረ። ያ ሁሉም ነገር እንደምታውቁት እንግዲህ በዚች ዱኒያ ሁሌም ደስታ የለም ሀዘንም ስቃይም ስላለ እሱንም ስቃይ ማየት ስላለባት ይመስለኛል። ለማንኛውም ክፍል አምሳ እንዲለቀቃል በትግስት ጠብቁ። የአሲር ጓደኛ እውነቱን አውጥቶ ባዩሽና እርግብን ወደ ከርቸሌ፣ እንደገና ደግሞ ሀና ወደ ቤተሰቦቿ ትቀላቀላለች። ዶክተሩም ከስራ ይባረራል ማለት ነው። ይህ ይመስለኛል እንግዲህ ሁላችሁም የራሳችሁን ግምትና ሀሳብ አስተያየታችሁን እንዲውቅ አድርጉ። ያው ሀሳብ መስጠት ግዴታ ነው። እውነት ትወጣለች፣ ሀና ድል ታገኛለች፣ ኦደንስም ይደሰታል። የዛሬው እንባ የሚያራጭ ቪዲዮ ነው የሚሆነው ሁላችሁም በአክብሮት ተከታተሉ። ወዳችኋለሁ። የሀሴት ሚዲያ ተከታታዮች አብራችሁን ስላላችሁ ከልብ ነው የማመሰግነው። በቀጣይ ቪዲዮ ደግሞ እንገናኛለን። ክበሩልኝ። ባይ ባይ።